አሜ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽ ባንቅልባ ጧት ማታ ውድሽ ሲባባ። ሰላም ሰላም! እንዴት ናቸው ውድ ቤተሰቦች? እኛ አለን እግዚአብሔር የተመሰገነው። ተመልሰናል። እንግዲህ ያው ዛሬ ትንሽ ደስ የሚል ነገር አለ። ምንም ደስ የሚል ነገር የለም። ደስ የሚለው ሁሉም ነገር ያው እሷ ከመጣች በኋላ ነው። ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን። የሳሚዮ ቤተሰቦች እንዴት ናቸው? ሁሉ ሰላም ነው ወይ? እንዴት ነው? እንዴት እየሄደ ነው? ላይፍ ህይወት ምናምን እንዴት እየሄደ ነው? እኛ ጋር ያው እንደምታዩት ነው። አንዳንድ ነገሮች ይገጥሞናል በህይወታችን ላይ ያው እነሱን ለማለፍ ጥረት እያደረግን እየታገልን ያለ ነው። ሌላው ምንድን ነው፣ እሱ የነ ሳሚን ጉዳይ ነው ዛሬ ሚዛን የመጣ ነው። ባለፈው ቪዲዮ ላይ እንዳያችሁት ልጅቷ እየደበቀችውን እውነት ዘርግፋ አውጥተዋለች ማለት ነው። እሱ ምንድን ነው፣ እሱ ልጁ ሕፃን ምንም አይነት ልጅ በሆዷ ውስጥ እንደሌለ ተናግራለች። አንተም ትንሽ ያው ሐዘን ገጥሞ ነበረ፣ ግን ደግሞ ይፈጠረ እንዲህ አይነት ነገር ማለት ነው። እንደውም ከእንደዚህ አይነት ሴት ከቤተሰቦችን ከማታከብር፣ እናትን ከማታከብር እና ለአንተም ከማትታዘ ሴት ልጅ መውለድ ማለት በጣም በጣም ላይፍ ላይ ተጽዕኖ እና ጫና እንደ ማምጣት ነው የሚቆጠረ ህይወት መስረታችሁ ራሱ አይመጣውም ነው ም በቃ ግን ደግሞ ልጅ በቃ ያሳዝነኛል። በሱ አይነት እናትራዙ መፈጠርህፃኑን አንተ እንግዲህ ለዛ ሀዘያተኛ አረለ እሷ ራሷ ትጠየቅበታለች። ምክንያቱም ያጠፋችሁ እሷ ራሷ ስለሆነች ነብሱ ትጠየቅበታለች። አንተ ብቻ አባትነትን አልካድክም፣ እሺ ብለ ተቀብለሃል አብረ ለመኖር እናትህንም ጭምር መስዋዕት አርገሃታል። እንግዲህ ያው እንደምታውቅት ቤተሰቦቻችን ገን የለችም። የተወሰኑ ቃናቶች አለፉ። እንግዲህ ከቤት ከወጣች እሱ ምንድን ነው? ልቧ ስለተሰበረ ነው። ሳሚ ባደረገው ነገር በጣም ስላዘነች እና ልቧን ክትክት ስላለ ነው። ከዚህ ብን ብላ ይጠፋቸው ማለት ነው። ለዛ ነው፣ ለሌላ ለምንም አይደለም። እኔ ምንም ያረኳት ነገር የለም። እና እኔ አሁን ቅረልኝ፣ በቃ እናቴን ማስከፋቴ ነው እንጂ ችግር የለውም። የእሷ ነገር እኮ ሲቀር ይቀራል። ልጁ ነበር ያገናኛል። ትምጣ ራሱ ማቃ ነገር የለም። ደውላት ጋኒ ትመጣለች ብላ ያስቀምጥ። ደውዬላት፣ ትመጣለች ያው፣ አንተም ቀድሜ ላውራክ ብዬ ነው የመጣሁት፣ እንጂ ትምጣት ትምጣ አላውቅም። በጣም ስለ ጨቀጨኳት በጋሽ ይመጣለው ነው ያለችው ማለት ነው። እና ዛሬ ነው መምጣት ያለብሽ እንዲዙ እንገናኝ ምናምን ብያት ነው። እና ትመጣለች ብዬ አስባለሁ። ካልመጣች ግን ያን ያክል ማዘኑም አያስፈልግም። ምክንያቱም አንተ አትፍታል፣ ልቧን ሰብረዋል። እንደውም ያለችበት ድረስ ፈልገን ይቅርታ ጠይቀን ነበር ይዘን መምጣት ነበር ነበር እኮ ፣ ግን ያለችበትን አናውቅም። ወደፊትም ራሷን የምትፈራው ነገር ይኖራል እርግጠኛ ነኝ በዚህ አይነት ሁኔታ ማለት ነው። እሷ ነቻ ገኒ ምን እንኳን በቃ የመሲ ጉዳይ ነው አለ። እስካሁን ያጣለን እንጂ እኔና እናቴ ተጣልተን እራሱ አናውቅም። እሷን እኮ ከጠፋ ልጅቷ ድጋሚ ወደ ህይወት ላለመምጣቷ ምን ያክል እርግጠኛ ነኝ። በቃ ነገርኩ እኮ ልጅ ነበር ያገናኘን። ልጁን እኮ የልጅ ብቻ ቢሆን እኮ ማለት ነው እናትን በዛ መንገድ ትሪክ ስታደርጋ፣ ስትናገራት ቲቪ ሽጡ እያለች ምናምን ስታወራ እኮ ቢያንስ የዛን ጊዜ ማለት ነው ኮስተር ትል ነበር እኮ። ልጅ ብቻ ፍቅርም አለበት ከፍቅር በላይ አንደኛ ነገር ማድረግ ያለብን ነገር ተንበርክክ ይቅርታ መጠየቅ የመጀመሪያው ማለት ነው። ሁለተኛ ደግሞ ምንድነው እኔ ፊትም ቃል እንድትገባ ፈልጋለሁ ከእንግዲህ እሷን በምንም አይነት መንገድ አብረሃት ላለመሆንና ላለመቀበል ማለት ነው። ምክንያቱም የሰው ልጅ ማንነቱ የምታየው ክብር አለመኖሩ የምታየው በሚያደርገው ድርጊት ነው። እሷ ደግሞ መቼም እናትን ልታከብርላችል። ተስተካከይ ብለህ እንኳን ብትመክራት የምትመለስ አይነት ልጅ አትመስለኝም። ይቅርታ አድርግልኝ። እሱ እንኳን የእርግዝና ርን ይችላልግ

እኔ ቅርታ ሳታደርግልኝ እ እኮ ይቅርታ ሳታደርግልኝ አይደለም ጭቅጭቅ አይደለም በቃ አጥፍቻለሁ አውቃለሁ አጥፍቻለሁ ግን ደግሞ ለልጅ ስል ነው ስለዚህ ይሄን ማሰብ ነበረብህ እኮ በቃ ካሁን በኋላ እሷ እኮ ማታ አሁን ከአንቺ ጋር መኖር ያልፈለገችው እሷ ናት እንጂ አይደለሁም እኔ ደግሞ በእሷም ቦታ በእኔም ቦታ ይቅርታ። አንተ አጥፍተሃል፣ ጥፋቴ ገብቶኛል። ዋና ጥፋት ደግሞ ለእሷ በኩል መሆኑ ነው እኮ ለዛ ምን ከዛች ከጋጦት ጎን መሆን በጣም የሚደብርም የሚያስጠላም ነገር እ አቃለቃለ ገብቶኛል። ተንበርክኬ ይቅርታ የጠየኩሻል። ሰናውቂያን ክፋት፣ ደግነት

እኔ በቃ ከአንቺ ጋር መኖር ነው። እሷ ታውቂያለሽ መጀመሪያም በቃ ውሰቷን ነበር ማለት ነው። እንደዛ ስትለኝ ምንድን ነው ገን እሷ ስ እሷ በቃ መጀመሪያም ስታሽኝ ነበር። እኔ አሁን ነው የተረዳሁት። እኔ ስለ እሷም ሆነ ስለማንም መስማት አልፈልግም። ገባኝ እኮ ግን እኔ ልጅሽ ነኝ። መቼም ጣት ገማ ቢባል እኮ ቆርጦ አይጣልም። መጀመሪያ ይህንን አታስብም ነበር? እንደዛ ስታደረጉ ገባኝ እኮ። ግን እኔ እኮ አደለም እንደዛ ስልሽ ነበረ። እራሷ ናት ልጅቷ። ከቤት ውስጥ እኮ ነው ያላ። ጭንቅላቴ ነው ምንትንበ እኔ አንዳንድ ነገር ላውራችሁና ካልሆነ እኔ እወጣለሁ። ምንም አንተ የምትወጣበት መከናያት የለም። ናትና ልጅ ስትሆኑ ደግሞ ምንም ቢሆን ብትጣሉም ብትጋጩም ሰላም መፈጠሩ አይቀርም እና ያን ያሰባችሁ ሰላም ለማውረድ ሞክሩ ሲቀጥል ሳሚ ጥፋት ብዙ ነገር ነው አንደኛ ነገር እናት በምንም አትቀየርም ብዬ ስንት ጊዜ ነግሬሻለሁ እንዴት እንዳረጉኝ እኮ አይተሃል እኮ በጣም ሁለተኛ ነገር ደግሞ ከጥፋት ላይም ጥፋት የጨመርከው የለፋችበትን እና እንዴት ሆና እንዳመጣችሁ እሷን የምታውቀው ንብረቷን ሸጣችሁ ለአንድ ተራ ሴት ቆሮ ለማድረግ እና እንትን ለማለት የምታረግላ እንትን ለማለት ሞክረ ነበር። ያው ያ ነገር ስህተት ቢፈጠር ኖሮ ደግሞ ጭራሽ እሷም እዚህም አትገኘው ነበር። የበለጠ ትታመማለች፣ የበለጠ ልቧ ይሰበር። ስለዚህ ለእነዚህ ጥፋቶች ይቅርታ ከዛ በኋላ ወደፊት ደግሞ እንዲሆንላት የምትፈልገው ነገር ይኖረን፣ ግን ስለዚህ እሱንም ትነግራለች። እንደዛ በዛ መሰረት የምታደርግ ከሆነ እኔ ሰላም ይፈጠራል ብዬ አስባለሁ። እኔ እናትና ልጅ ናቸው። እናትና ልጅ ደግሞ ምንም ሊቀያየም ይችላል፣ ምንም ሊሰዳደብ ይችላል፣ ምንም ብዙ ነገር ሊፈጠር ይችላል። መጨረሻ ላይ ዞረው ግን ያ ፍቅር መሆናቸው ስለማይቀር ማለት ነው። እኔ አሁን በቃ አንድ ጥፋት ነው ብዬ የሚያሰብኩት ምንደ ታቃለሰ የዛኔ እሷ ሸውደኝ ቲቪውን ለመሸጥ መሞከሬ እና ደግሞ ምንም መሸወድ አይደለም። ይሄ አንተ ሞት አለ አይደለም እኮ የልጄን እናት ሽን ቤት ነው ቤተሰቤ ማስቀኝል ኮሜንቶቹ እያየሁ ነበረ። አስደግማበት ነው ምናምን ይላሉ። ሁሉንም ነገር አይ ሁሉንም ነገር ከድግምት ጋር ማያያዝ አያስፈልግም። ምን ድግምት ነው? ራሴ ሀሳብህ እና መሲ እንደዚህ አይነት ሰው እንኳን አይደለችም። በእርግጥ ግን አንን፣ ለማንተ ይሄንን ንብረት ይሸጥልን እንዴ? ለኔ ደከምኩበት እኮ ነው። ይሰዋ ገር ወደ እኮ ይገባኛል እኮ ግን ያለው አማራጭ ነበረ። መተካት እኮ ይቻላል። ሰርታችሁ ነው እንጂ ማድረግ ያለበት እሷን ከማጣት መተካት አይሻልም። መተካበትን ገንዘብ ለሷ አገዛላችሁ እኮ በኋላ እየሰራ ነው። አሁን ላይ ተሸጦ በኋላ ይመለሳል ብለን ነበር ያሰብነው

መጀመሪያ ህይወት ውስጥ ለአገባ ሰው ቃል ገባለኝና እዚህ ቤት የማትመጣ ከሆነ ችግር፣ ስለሱ እኮ እናወራለን። እሷ እንኳን ልትመጣ እኮ ትችላለች ጸባያን አስተካክላ ነገሮችን አስተካክላል ከሆነ ምን ችግር አለው? ምን ችግር አለው? አብረን ብንኖር እንዴ? እኔ እኮ ብቻዬን አልኖርም። አንቺ እንዳገባ ልጅ እንወልድ አትፈልጊም እንዴ? አንቺ ልጅ እንወልድ እንዳገባ የሆነ እውነትም አረ፣ እንደዛ አትበገን። አደለም ለምን በራስህ የመጀመሪያ ከእሷ ጋር ነው እንደ እንትን ያልክ ወንድነትን ያጣሁት እ አዎ እሷ የመጀመሪያ ናት። እኔ እሷን መቼም ማረሳት የመጀመሪያ እዚህ ቤት በቃ ታጻባና አስተካክላ ብትመጣ ችግር ችግር አለመኖር መጀመሪያ ልጆቼ ናችሁ ነገር ሲያደርግ ማለት ነው አረጋግተሽ ተቀብለሻቸው ቤት አምጥተሻቸዋል፣ አይደል እንዴ? እንደምትወዳት እኮ እንደማትጠላት አንተን መውለድ እንደምትፈልግ ልጅ ልጅ ደግሞ የልጅ ልጅ አገኘው ብለሽ እኮ ደስ ብሎሽ ነበር። ይሄ ሁሉ የተፈጠረው ማለት ነው ገኒ፣ ችግር እንደሌለባት ያሳያል። ችግሩ የመጣው ከማን ነው? ከዛች ችግሯን ከፈታችስ ጋወጥ ነው እሺ። ችግሯ መሳ የሚፈታ ችግር እኔ አይመስለኝም። ይፈታል እንጂ ጸባይን ካስተካከለች ምን ችግር አለው? አይደለም እንደ መጀመሪያ ተሻታል። ክብሯ እንዴት እንደነበር አይደል? ከዛ ከጊዜያት በኋላ ነው እንዲሁም የእርግዝናው ሁኔታ መስሎኝ ነበር። እኔ ከእሷ ውጭ ምንም እየታየኝም አይደለም። ስለዚህ አሁን ልጄንም አጥቻለሁ፣ ልጄንም አጥቻለሁ። የመጀመሪያ ልጄ እና ያጣው ግን ይቅርታ አያት እኮ ነሽ እሱ የመጀመሪያው ስለሆነች ግን የመጀመሪያው ስለሆነች በጣም ወዷት፣ ምናም ከሴት ከሰዎች ዓለም ላይ ያለ አይመስለው እናቱ ግን ማለት ነው። እሷ የምትወደው ነ አይመስለኝ ምትወደ አይመስለኝ ሆነ በክብር እንዳላጣው ይህን ልጅ ብላ በክብር እናትህን ታከብራለች። ቤተሰቦችን ነው የሚወርደው። መጀመሪያውኑ እሷ አውቃ እየሸወደችን ነበር። እየሸወደችን አልነበረም? እርግዝናውን እኮ አረጋግጠናል፣ ባይናችን እያየ ነበር። እኔ አሁን ይቅርታ እንባባል እና እሷ የምትመለስ ከሆነ በሰላም ትመለስ እና አብረን እንኖርም። ለምን አንድ ነገር ከእንግዲህ የእሷን ስም አነሳለሁ፣ ያው ከእንግዲህ የእሷን ስም አላነሳም። በምንም አይነት መንገድ ከእሷ ጋር አልሆንም። ልጁንም አስወርዳለች። ከእንግዲህ ፍቅር መስርተን መኖር ይከብደኛል። ስለዚህ እኔ ከእናቴ ጋር እኖራለሁ። ሌላ ሕይወት አዲስ ሕይወት እጀምራለሁ። አዳምጠኝ፣ እጀምራለሁ የምትል ከሆነ ገኒ፣ በእኔ ኃላፊነት ቃል ይገባልሻል። ይቅርታ ጠይቆሻል። በዛ መሰረት አብራችሁ መኖር ትጀምራላችሁ። አንቺ ሜት ማጠይ አይ እኔ ከእንግዲህ እሷ ልትመጣ ትችላለች፣ ይቅርታ ልትጠይቀኝ ትችላለች፣ ልቀበላ ትችላለሁ የሚል አይነት ነገር ከሆነ ደግሞ እኔ አንቺን ጊዜ አላቃጥልም። እኔ በእናትነት አንቺን በጣም አከብርሻለሁ። እንደ እናቴ ማለት ከአንቺ ትዕዛዝ መውጣት አልፈልግም። ከአንቺ ትዕዛዝ መውጣት አልፈልግም። ግን ደግሞ እኔ ወደፊት የሚባል ነገር አለኝ አለ ትዳር ያስፈልገኛል ልጅ አስፈልገኛል። እሷ ጸባያን አስተካክል አሻሽላ የምትመጣ ከሆነ ይቅርታ የምትለኝ ከሆነ እመለሳለሁ ነው በቃ

የሰው ልጅ እኮ በምክርም በምንም ይስተካከላል። እኔ ምንም ይቅርታ አስፈልገኝ ሰማ ካለት ነገርኩ እኮ አሁንም ከመለሰ ነው ግዜሽን

ግን እዚህ ቤት ትኖራለች እንጂ እኔ በቃ እየኖረች እኮ ነው። ቤት እኮ ነው። በኋላ እንትን እንዳት ነው መጀመሪያ ይቅርታ ታርግልኝ በቃ ላጠፋኋቸው ጥፋቶች። ቁጭ በሉ። ይቅርታ አደረገች እኮ ነው። እሺ አሁን ዋና ነገሩ ዋና ነገሩ እዚህ ቤት አትመጣም። ቃል ነው። ቃል ነው። ከእናንተው እሷ ልክትብለሽ ከቤትሽ የትም አንቺ እኮ ከቤትሽ መውጣት የማይጠበቅባት ሁለቱንም በጥፍ እየወለወልኩ ጥሪኝ። ብቻ ከመጣች እሷ ጥሪ አጣፋቸዋል። አንቺ ደግሞ በቃ ከቤትሽ ለመሮጥ ለመውጣት አትሞክሪ። ይለእናዛ ቤትሽ ሊመጣ ይችላል

ልታፈቅራት ልታፈቅራ ትችላለህ፣ ትወዳት ትችላለህ፣ ታፈቅራት ትችላለ። ግን ያን ያክል አይ ምሮው ፍቅር ምናምን ከነሷ መኖር አልችልም ብላ አታሳምን፣ ይቻላል።